ሰላም የማያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት አለም ዳርቻ ሰላማችሁ ብዘት ብዘት ይበልልኝ። እኔ ከእግዚአብሔር ይመስገን ሁሉ ሰላም ነው። ውድ ቤተሰቦቼ ለቤት አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ ዛሬም ከች ከች ብለናል። እንዲሁም ደግሞ እስኪ አንዳንድ ነገሮችን የት የት እናደርጋለን ማለት ነው እንግዲህ ያው አንዳንዴ በፊታችን የሚታዩ ነገሮች ግዴታ ካፋችን መናገር የለብንም እና ፊታችን ብዙ ነገር ያሳያል እና እንግዲህ አብርሽና ሄርሜላ ብዙ ላይፍ አሳልፈዋል። ብዙ ነገር ከዚህ በፊት በቃ ተላልጠው ተላልጠው ጨርሰው ነበረ። ነገር ግን ያው ሴት ስትሆኑ ከባድ ነው እና አሁን ላይ ያው አብርሽ ከእሷ ጋር ስለራቀ እሷም ደግሞ ርቃለች እና ነገር ግን በጣም የማይሆን ራሷን ለማጥፋት እንዲሁም ደግሞ በቃ በጣም ያልሆነ ዲፕሬሽን ውስጥ እየገባች ነው እና አንዳንዴ የምንድነው ማድረግ ያለብን ብዬ ማስበው፣ እኔ እውነቴን ነው ከሰዎች ጋር እንቀራረብ፣ ግን ልክ ይኖረው፣ በምን አይነት መንገድ ነው የተቀራረብ ነው? ምን አይነት በቃ እስከ የት ድረስ ነው ከዚህ ሰው ጋር መራመድ መጓዝ ምንችለው ማለት አለብን ብዬ አስባለሁ። አንደኛ የሰው ሰውን የወደደችው የራሷን ያልሆነ ሰው፣ በጣም ደግሞ የሚደብር ነገር ደግሞ የሰው ባል ምትን ማለት ይህ ብልግና ነው እውነት ለመናገር ማለት ነው። እና በጣም የማይጠበቅ ከሳ የማይጠበቅ ግን ደግሞ አንዳንዴ ምንድን ነው እሱም የሆነ ክፍተት ከፍቷል፣ የሆነ መንገድ ከፍቶላት ነበረ። ያን መንገድ ቢከፍትላትም እሷ ግን ሁሉ ነገር ታውቃለች፣ ታያለች። እንግዲህ ከሩብታ ጋር ብዙ ህይወት እንዲሁም ደግሞ ትዳር እንዳላቸው ከዚህም በፊት ደግሞ ያለው ህይወቱ ታውቃለች። እና እና እሱን ሁሉ ያወቀች ገብታ፣ አሁን ግን የማይሆን በቃ እንደዛ ፍልቅልቅ እንደዛ ተጫዋች የነበረችዋ ልጅ አሁን ላይ ፊቷ በንባት አጥቦ ምናምን ነገር እንዲሁም ማዝና ተከፍታ እንዲሁም ለመጥፋት በቃ በጭራሽ የምሬ ነው። ግን ደስ በሚለኝ ነገሯ ማለት ነው ይመስለኛል አብሬሽንም ያሸነፈችው ስሜቷን ትናገራለች። ፊት ለፊት ነው ስሜቷን የምትናገረው። አደብቅም እና እውነቴን ነው እና ብዙ ሴቶች ስሜታችንን እንደብቃለን፣ እንደዚህ ፊት ለፊት አናሳይም ብዬ ነው የማስበው። ማለት የሆነ ነገር ለወንድ ልጅ ያለን ስሜት እንናገራለን ብዬ አላስበም። ብዙዎቻችን ስሜታችንን እንደብቃለን። እና እሷ እኔ በ በጣም በቃ ይመስለኛል እሱን ራሱ ያሸነፈችበት መንገድ። በእርግጥ ያው እሱ ጋር ስሜት የለም ሳይሆን፣ አምኑ ተቀብሏል። ምክንያቱም የልጅ አባት ሆኗል። በቃ ባጭሩ ባለትዳር ነው። ትዳሩን ብቻ ሳይሆን ደሞ አሁን ላይ ልጅ ስላለው ልጁን ትቶ መሄድ አይችልም። በቃ በጣም በጣም የሚከብደው ነገር ይሄ ነው። ግን ስሜት ወሱ ጋም እንዳለ ደግሞ ግልጽ ነው፣ ይሄ ነገር ማለት ነው። ምክንያቱም የራሱን ጥፋት ስለሆነ ማለት ነው። እዚህ ከዚህ ውስጥም ካለችበትም ሁኔታ የማስወጣት ግዴታ አለበት ብዬ ነው ማም ነው እና ግን እሷም በዚህ ልክ መቅረብ አልነበረባትም፣ በዚህ ልክ ግልጽ መሆን አልነበረባትም ብዬ አምናለሁ። ይህን አክል በቃ አሁን እራሱ እንዳያችሁት ቪዲዮን በቃ አልቅሳ በጣም ናፍቀኸኝ ነበር ነው የምትለው እንጂ የሆነ በቃ እሱን እንትን ለማለት ምናምን የምሬ ነው። ውስጧ ያሳዝናል፣ እንደዚህ ስታያ ምናምን ታሳዝናለች። ግን ደግሞ የማይሆን ስህተት፣ ከእሷ የማይጠበቅ ነገር፣ ሴት ሆና ሴት ላይ እንደዛ ማድረግ የለባትም የፈለገ እንደውም ከሱ መራቅ ነበረባት መጀመሪያውኑም ማለት ነው። አንዳንዴ ያው በስራ በሌሎች ነገሮች ብለን የምንቀርባቸው ሰዎች እኛ ወደ ሌላ ነገር ይወስዱናል ወደ ሌላ መንገድ። በቃ በጣም በጣም መጥፎ ነው እንደዚህ አይነት ማለት ነው እና አንዳንዴ እኔ ከባለትዳር ወንዶች ጓደኛ ሞች ራሱ ያለመሆን ጥሩ ነው ብዬ ያስባለሁ። ምክንያቱም እሱን ራሳችሁን ብቻ ሳይሆን የምትጎዱት ያቺንም ሴት እንደ እየጎዳችሁ ስለሆነ ማለት ነው እና አሁን ላይ እሷ በጣም እያለቃቀሰች በጣም እየከፋት፣ አንደኛ ነገር ደግሞ እሱ ከሩታ ገባለው ላይ አሁን ላይ በጣም ደስተኛ ነው። በጣም ደስተኛ ሆኖ ከልጁ ጋር እያሳለፈ ያለውን ህይወት እያየች ነው እና ያኔ ያኔ ስታያት የምረኑ ፊቷ በቃ ቀይ ሆኖ ቀላልቶ ምናምን እንዳለ በቃ ፊቷ ተበላሻሽቶ ምናምን ማለት ነው እና ይሄን አክል በዚህ ልክ መከፋት የለባትም። ራሷን መደበቅም ካለባት ለተወሰነ ጊዜ ራሷን አረጋግታ ስሜቷን ደበቅ አርጋ ዋጥ አድርጋም ካያቱም የራሷን ስህተት ስለሆነ ማለት ነው እና ስህተቶቿን ድብቅ አድርጋ ሽፍንፍና አርጋ ራሷን ደብቃ ለተወሰነ ሰዓት ራሷን ከምንም በላይ ራሷን ማዳመጥ ነው ያለባት። ይሄ አንዳንዴ ጊዜያዊ ስሜቶችን ናቸው ህይወታችን የሚያበላሹት እና ይህ ጊዜያዊ ስሜቷ ነው። እኔ ፍቅር ነው ብዬ አላስበውም፣ ግን ታፈቅረዋለች። በእርግጥ ግን ትክክለኛ ፍቅር ሊሆን አይችልም። በቃ ጊዜያዊ ስሜት የሆነ የሚሰማችሁ ስሜት ወይ ደግሞ በቃ አንዳንዴ እንትን የራሳችሁ ያልሆነን ሰው የምሬ ነው። በማትጠብቁት መንገድ ጥሩ ሆኖ ልታገኙት ትችላላችሁ። በቃ ለእናንተ ጥሩ ምክንያቱም ያወሱ ከእናንተ ያናክለ ዘለቄታ ይኖረኛል ብሎ ስለማያስብ ጥሩ ነገር ሊያደርግላችሁ ይችላል። የሆነ በቃ የሚያደርገው ነገር ያናክለ ልክ በዚህ መንገድ ይሄ ሰው በዚህ መንገድ ይመጣብኛል ብሎ ላይ ጠብቄ ስለሚችል ማለት ነው። አንዳንዴ አሁን እኛ የአብረሽን ብቻ ስህተቶችንም እያየን ነው፣ ግን ጓደኛ ሴትና ወንድ ይሆናል፣ ግን ልክ አለው ነው በቃ ያን ልክ ደግሞ ማወቅ ያለባት ሴቷ ነች ብዬ አስባለሁ። በቃ ራሷን አሳልፋ ለሰው መሰጥበት መንገድ ራሷን ማወቅ አለባት ብዬ አምናለሁ፣ እንደ ራሴ ማለት ነው። እና ይሄንን ግዴታ የራሷ መወጣት ነው እንጂ ያለባት አደባባይ ላይ መታለቅ አቅሳ አልቻልኩም ናፍቃኛል ብላ የባሰ ሌላ እንዴ። አንዳንዴ እኔ እኮ የምሬ ነው። ቤተሰብ እኮ ያያል፣ እናት ታያለች እንዴ፣ ወንድም ያያል፣ አባት ያያል። ብዙ ነገር የምረኝ ነው። ከራሷችሁ ክብርም በላይ እናት አባቶቻችሁን ነው የምታሳዝኑት ማለት ነው፣ ሴቶችዬ። እና ክብራችንን እናስከበር። ራሳችንን በምን አይነት መንገድ ማሳለፍ እንዳለብን፣ ምን አይነት ሰዎችን መቅረብ እንዳለብን፣ ይህንን ማወቅ ግድ ይለናል ማለት ነው። እና የዛሬ ዥላቸው የመጣሁትን ይህንን ይመስል ነበረ። አብራችሁን ስለነበራችሁ ከልብ ከልብ አመሰግናለሁ። ሁሌም አብሮነታችሁ እንዳይለየኝ ማለት ነው። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁንም አብሮነታችሁ አይለያይ። መልካም ቆይታ ይሆንላችሁ። ባይ ባይ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።